ለወትሮ ገና እንደተመረጠ የአሜሪካ ፕሬዝዳንት ከሀገሩ ከወጣ ቀድሞ የሚጎበኘው ብሪታንያን እንደሆነ ይታመናል። ምናልባትም ወደ ካናዳ ሊያቀና ይችላል። የዶናልድ ትረምፕ ግን እጅግ የተለየ ሆኗል። በእርግጥ ባለፉት 20 ዓመታት ሁሉም የአሜሪካ ፕሬዝዳንቶች በሚባል ደረጃ የመካከለኛው ምስራቅ ሀገራትን ጎብኝተዋል። የዶናልድ ትረምፕ ግን የተለየ ነው የመጀመሪያው ይፋ ጉብኝታቸው ወደ ባህረ ሰላጤው ሀገራት ነው። ምን ይዘው ሄዱ? ምን ይዘውስ ነው እየተመለሱ ያሉት? እየተከታተላችሁ ያላችሁት ቅዳሜ ገበያ ነው። የቅዳሜ ገበያ የዩቲዩብ ቻናል የቢዝነስና የኢኮኖሚ ትንታኔዎችን በዝርዝር ይዞላችሁ ይቀርባል። ቻናሉን ሰብስክራይብ ያድርጉ። ትኩስ የኢኮኖሚ ትንታኔዎች እንዲደርሷችሁ የቅዳሜ ገበያን የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቱን ጫኑ ነው። ዶናልድ ትራምፕ አነጋጋሪ ጉብኝት በባሕረ ሰላጤው ሀገራት ሲያደርጉ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬት የጉብኝቶቻቸው መዳረሻ ሶስት ሀገራት ሆነዋል። ዶናልድ ትራምፕ ወደ ስልጣን እንደመጡ አንስቶ ትልቁ ትኩረታቸው የአሜሪካን ኢኮኖሚ መገንባት፣ የአሜሪካን ደህንነት መከታተል፣ የአሜሪካን ሀያልነት መጠበቅ፣ አሜሪካ ዳግም የዓለም ቁንጮ ሆና እንድትቆይ ማድረግ ነው። በእርግጥ በአሁኑ ዘመናቸው ዶናልድ ትራምፕ ብቻችንን አይደለም፣ አሜሪካ ትልቅ ስንል አሜሪካ ብቻ ማለት አይደለም በሚል ቢገልጹም አንዳንድ ሀገራትን እየተነኮሱ አንዳንዶችን ወዳጅ እያደረጉ መታየታቸው አቋማቸው ግራ የሚያጋባ ሆኗል ለበርካቶች። ነገር ግን ዶናልድ ትራምፕ ስኬታማ የቢዝነስ ሰው መሆናቸውና በፖለቲካውም ሁለት ጊዜ ፕሬዝዳንታዊ ምርጫዎችን ከዜሮ ተነስተው ማሸነፋቸው በፖለቲካውም ቢሆን ቀላል ሰው እንዳልሆኑ አስመስክሯል። እናም የሚያደርጉት እንቅስቃሴ በሙሉ እንደ ልዕለ ኃያል ሀገር መሪነታቸው ብቻ ሳይሆን በግል እንቅስቃሴያቸውም ትኩረት ሳቢነቱ እጅግ ላቅ ያለ ነው። ለዓለምም ኢኮኖሚ መልእክቱ በጣም በርካታ ነው። ዶናልድ ትራምፕ በመካከለኛው ምስራቅ የሚያደርጉትም ጉብኝት ከዚሁ ጋር የተያያዘ አድርገው በርካቶች ይጠቅሱታል። ዶናልድ ትራምፕ ወደ ስልጣን ሲመጡ ስራን ወደ አሜሪካ መልሳለሁ፣ ኢንዱስትሪን በአሜሪካ እነቃቃለሁ፣ ኢንቨስትመንትን እስባለሁ፣ ለዚህም ታክስን እቀንሳለሁ፣ አሜሪካ ያላትን የመደራደር አቅምና ጉልበት በመጠቀም ኢንቨስትመንትን ወደ አሜሪካ እንዲፈስ አደርጋለሁ ብለዋል። በዛም መነሻነት ቀድመው ቃል የገቡት አንዱ የሳውዲ አረቢያው አልጋወራሽ መሐመድ ቢን ሰልማን እንደሆኑ ይታወቃል። ያንን ስምምነት ያጸና ጉብኝት ተብሏል። በሳውዲ አረቢያ በቅድሚያ ያደረጉት ጉብኝት ዶናልድ ትራምፕ በዚህ በገልፍ ሀገራት ጉብኝታቸው ከየሀገራቱ ያገኟቸውን የኢንቨስትመንት እድሎችና የቢዝነስ ስምምነቶች አጠር አጠር አድርገን አንስተን አንድምታዎቹን እንመለከታለን። ሳውዲ አረቢያ በአሜሪካ 600 ቢሊዮን ዶላር ኢንቨስት ለማድረግ ተስማምታለች። ፍቃዷንም አሳይታለች። ይህ ኢንቨስትመንት በአራት ዓመታት ውስጥ የሚፈስ እንደሆነ የሳውዲ አረቢያ መንግሥት ይፋ አድርጓል። ይህም ስምምነት ተፈርሟል። በተለይ ሳውዲ አረቢያ በአርትፊሻል ኢንቴሊጀንስ፣ በኃይል በመሠረተ ልማት አሜሪካ ላይ ሰፊ ኢንቨስትመንት አደርጋለሁ ብላለች። ከዛ በተጨማሪ አራምኮ የሚባለው በዓለም ላይ እጅግ ግዙፍ ከሚባሉ ኩባንያዎች አንዱ የሆነውና የሳውዲ አረቢያ የነዳጅ ድርጅት ማለት ነው አራምኮ። ይህ የ90 ቢሊዮን ዶላር ስምምነት ከአሜሪካ ኩባንያዎች ጋር ተፈራርሟል። እነዚህ ኩባንያዎች መካከል ዋነኞቹ በኃይል ዘርፍና ሮቦቲክስ ላይ የሚሰሩ ናቸው። በሌላ በኩል በአርቲፊሻል ኢንተለጀንስ ላይ ብቻ ያተኮረ ወይም በሰው ሰራሽ አስተውሎት የምንለው 20 ቢሊዮን ዶላር እንደዚሁም ከዚሁ ጋር የተያያዘ ተጨማሪ 80 ቢሊዮን ዶላር ኢንቨስትመንት ስምምነት ተፈጽሟል። ይህ ስምምነት ሁለት መልክ ያለው ነው። አንደኛው ሳውዲ አረቢያ በቀጥታ ኢንቨስት የምታደርገው በአሜሪካ 20 ቢሊዮን ዶላር ሲሆን ሳውዲ አረቢያ አሜሪካ ካሉ የቢዝነስ አጋሮቿ ጋር ደግሞ በጋራ ኢንቨስቲ የሚያደርጉት 80 ቢሊዮን ዶላር ተቀምጧል። ይህ በአርቲፊሻል ኢንተለጀንስ ላይና በኮምፒውቲንግ ላይ ያተኮረው ቢዝነስ ከጎግል ኦራክል፣ ኡበር ከመሳሰሉት ግዙፍ የአሜሪካ ኩባንያዎች ጋር የተፈረመ ስምምነት ነው። ሳውዲና አሜሪካም በተጨማሪ እጅግ ግዙፍ የተባለለት 142 ቢሊዮን ዶላር የሚያወጣ ወታደራዊ ስምምነትም ተፈራርመዋል። ይህ ስምምነት አሜሪካ እጅግ ዘመናዊ ጦር መሳሪያዎችን ለሳውዲ አረቢያ እንድትሸጥ የሚያስችላት ነው። እናም ዶናልድ ትራምፕ የቢዝነስ ሰው ነኝ፣ ፖለቲከኛም ነኝ የዲፕሎማሲ ተደራዳሪም ነኝ ስምምነት ፈጻሚ ወይም ዲል ብሬከር በሉኝ የምለው ለዚህ ነው ብለዋል። በኳታር በኩልም እንደዚሁ ሰፊ ኢንቨስትመንት ነው የተስማሙት። የኳታር መንግስት ሁለት መቶ አስር አውሮፕላኖችን ከአሜሪካ እንደሚገዛ አሳውቋል። በዚህም ዋነኛው ተጠቃሚ የቦይንግ ኩባንያ ነው። በነገራችን ላይ ቦይንግ በኢትዮጵያ ከተከሰከሰው አውሮፕላን በኋላ በከፍተኛ ደረጃ ተአማኒነቱና ተቀባይነቱ እየቀነሰ የአውሮፕላን ገበያው ሚዛኑም ከቦይንግ ወደ ኤርባስ እየሄደ ቢቆይም አሁን ላይ አሜሪካና ኳታር የተፈራረሙት ስምምነት ለቦይንግ እጅግ በጣም መልካም ዜና ነው። 210 አውሮፕላኖችን ለመግዛት ነው ስምምነቱ። ይህ ስምምነት በአጠቃላይ 96 ቢሊዮን ዶላር የሚያወጡ የአውሮፕላን ግዢዎች እንደማለት ነው። ድሪም ድሪም ላይነርን 130 እገዛለሁ ብላለች 777 ኤክስ የሚባለውን እጅግ ዘመናዊ የተሰኘለት የቦይንግ አውሮፕላንን ደግሞ 30 ገዛለሁ ብላለች ኳታር። እናም 210 አውሮፕላኖች ስምምነት ተፈጽሟል። በሌላ በኩል ሁለት ቢሊዮን ዶላር የሚያወጣ የድሮን የጦር መሳሪያ ድሮኖች ማለት ነው የግዢ ስምምነት በኳታርና በአሜሪካ በኩል ተደርሷል። የአሜሪካና የኳታር የጸጥታ ግንኙነት ወደ ላቀ ደረጃ እናደርሰዋለን የሚልም መግለጫ በወቅቱ ተደርጓል። ከዛ በተጨማሪ 243.5 ቢሊዮን ዶላር ኢንቨስትመንት ኳታር በአሜሪካ እንደምታፈስ አሳውቀዋል። ይህ ለመነሻ የሚደረግ ነው እንጂ ኳታር ለዶናልድ ትራምፕ ቃል የገባችው በጥቂት ዓመታት ውስጥ 1.2 ትሪሊዮን ዶላር በአሜሪካ ኢንቨስት አደርጋለሁ የሚል ነው። እናም ዶናልድ ትራምፕ የትሪሊዮኖችን ስምምነት እያገኙ ሄደዋል ማለት ነው። በገልፍ አገራት የተባበሩት አረብ ኤምሬትስን ደግሞ እንመልከት። ዶናልድ ትራምፕ በተባበሩት አረብ ኤምሬቶች ያገኙት 1.4 ትሪሊዮን ዶላር ኢንቨስትመንት ነው። ዩኤኢ ይህንን ኢንቨስትመንት በ10 ዓመት ውስጥ በአሜሪካ አፈሳለሁ ብላለች። ዋነኛ ትኩረቶቼ ደግሞ አርቲፊሻል ኢንቴሊጀንስ ቴክኖሎጂና መሠረተ ልማት ነው በሚል ተቀምጧል። እናም ይህ 1.4 ትሪሊዮን ዶላር በ10 ዓመት ውስጥ ከተባበሩት አረብ ኤምሬት ወደ አሜሪካ በኢንቨስትመንት ይፈሳል። እናም ትረምፕ ስኬታማ ጊዜን አሳልፈዋል ተብሎ ይጠቀስላቸዋል። ከዚሁ ጎን ለጎን ራሳቸው ዶናልድ ትረምፕ በተለይ በሪል ስቴት ኢንቨስተርነት የሚታወቁ በመሆኑ የተባበሩት አረብ ኤመሬቶች ደግሞ በሪል ስቴት ዘርፍ ዝነኛ በመሆኗ በግልም በቤተሰባቸው ስም በተባበሩት አረብ ኤመሬት ኢንቨስት እንደሚያደርጉ እሳቸውም ቃል ገብተዋል። እናም ይህ ስምምነት እጅግ የላቀ ሆኖ ተቀምጦላቸዋል። ዶናልድ ትረምፕ በገልፍ ሀገራት ጉብኝታቸው ሌላው ሁለት ትኩረት ያደረጉባቸው ጉዳዮች አሉ። የመጀመሪያው የሶሪያን ማዕቀብ ማንሳት ነው። በተለይ በሳውዲ አረቢያ ከነበራቸው ቆይታ ከመሐመድ ቢን ሰልማን ጋር ባደረጉት ውይይት ለሶሪያ አዲስ እድልን ምስጣት ራሷን የምትገነባ ከሆነ እንመልከት። ስለዚህም ማዕቀብ አንስተን ሶሪያን ለመገንባት የበኩላችንን እንወጣ በሚል የሶሪያን ማዕቀብ በማንሳት የአልቃይዳ ደጋፊ ነው ከሚባለው ቡድን ጋር ፊት ለፊት እስከ መገናኘት ደርሰዋል። ሁለተኛውና እጅግ ዋነኛ የሚባለው ሪጂናል ዲፕሎማሲው ነው ወይም አካባቢያዊ ተጽዕኗቸውን ማሳደጋቸው ነው። በቅርብ ዓመታት ውስጥ የተባበሩት አረብ ኤምሬት እንደዚሁም ደግሞ ሳውዲ አረቢያ ወደ ቻይና ፊታቸውን አዙረው ከፍተኛ የንግድ ስምምነቶችን እና ኢንቨስትመንቶችን ሲያከናውኑ ቆይተዋል። እንዲያውም ሳውዲ አረቢያና እስራኤል የዲፕሎማሲ ግንኙነት እንዲጀምሩ ቻይና ዋነኛ አደራዳሪ ሆና መቅረቧ ለዓለም አዲስ ክስተት ሆኖ ነበር። ሳውዲ አረቢያ ፊቷን ወደ ቻይና ዞረች ሆይ እስከ መባልም አድርሶ ነበር። ዶናልድ ትረምፕ ግን ይህንን ነገር ለመቀየር የሚያስችል ስምምነት ላይ ነው የደረስ ነው ይላሉ። እናም አሜሪካ ዳግም በገልፍ ሀገራት የበላይነቴን የሚያረጋግጥ እንቅስቃሴ አድርግ ያለው ብላ ታምናለች። እናም በመካከለኛው ምስራቅ ያላትን ተሰሚነት የሚያሳድግ ድርድር እንዳደረገችም ትቆጥሯለች። ዶናልድ ትረምፕ በተለይ በሳውዲ አረቢያ በኳታርና በተባበሩት አረብ ኤምሬት ያከናወኑትን ጉብኝት ተከትሎ እንደዚሁም ደግሞ የሳቸው ልዑክ ከኢራን ጋር የመደራደር አዝማሚያዎችን ማሳየታቸውና በየመን ያሉ የተለያዩ ኃይሎችን አሜሪካ ለማነጋገር ዝግጁ ነኝ የሚለውም አቋሟ፣ ዶናልድ ትራምፕ ከጦርነት ይልቅ ሰላምን የማስቀድም መልሶ ግንባታ ላይ ትኩረት የማደርግና የጋራ ብልጽግና ላይ የምሰራ ሀገር ነኝ በሚል መልካም ስሟን እየገነባች እንደሆነም ይገለጻል። በእርግጥ አንዳንዶች ከዚህ ጋር አሜሪካ በእስራኤል ለፊቷን አዙራለች የሚሉ ቢኖሩም ይህን ለመናገር ጊዜው ገና ነው። አሜሪካና እስራኤል ብዙ ጊዜ እንዳየነው ነው፣ በኢኮኖሚም በፖለቲካም ካላቸው ትስስር አንጻር የማይነጣጠሉ የአንድ ሳንቲም ገጽታ ስለሆኑ ማለት ነው። ሌላው እጅግ አነጋጋሪ የሆነው ዶናልድ ትራምፕ እጅግ ቅንጡ አውሮፕላን ከኳታሪ ይበረከትላቸዋል፣ ይህን ይረከባሉ ተብሎ መጠቀሱ ነው የአሜሪካ ፕሬዚዳንት ስጦታዎችን እንዳይቀበል ከፍተኛ እግድ አለበት በመንግስታቸው። ከተወሰኑ ጥቂት ዶላሮች በላይ የሚሰጥ ስጦታን ሕገ ወጥ ነው፣ እንደ ሙስናም ይቆጠራል ብለው የአሜሪካ ፖለቲከኞች ቢያነሱም ዶናልድ ትራምፕ ለምን አንቀበልም? ይሄ መልካም ግንኙነትን የሚያዳብር ነው፣ ለግሌ አይደለም ለአሜሪካ የተሰጠ ስጦታ ነው እቀበላለሁ ብለው ለጋዜጠኞች መናገራቸው ነገሮችን ከረር አድርጎታል። እናም አንዳንድ የዶናልድ ትረምፕ ተቀናቃኞች ዶናልድ ትረምፕ በመካከለኛው ምስራቅ በተለይም በባህረ ሰላጤው ሀገራት ያደረጉት ጉብኝት በዋናነት የአሜሪካን ሳይሆን የግልና የቤተሰብ ቢዝነሳቸውን ለማስጠበቅ ያደረጉት ነው በሚል ለመውቀስ እድሉ ተመቻችቶላቸዋል። ዶናልድ ትረምፕ ግን እስከ አራት ትሪሊየን ዶላር የሚደርስ ገንዘብ ለአሜሪካ አስገኝቻለሁ፣ ይህ ኢንቨስትመንት ማንም አድርጎት አያቅም እያሉ ነው። በዚሁ በአጠቃላይ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ዋና ዋና የሳቧቸውን ኢንቨስትመንቶች ጠቀስ ጠቀስ ስላርግላችሁ፣ የመጀመሪያው የሚባለው እና እንደ መግቢያ ተደርጎ የሚቆጠረው የታይዋኑ ቲኤስኤምሲ የሚባለው የሰሚኮንዳክተር ኩባንያ 100 ቢሊዮን ዶላር በአሜሪካ ኢንቨስት እንደሚያደርግ ዶናልድ ትራምፕ የመጀመሪያውን ጥሪ ባደረጉበት ወቅት ማሳወቁ ነው። ይህ የታይዋን ኩባንያ ወደ አሜሪካ መውጣቱ አሜሪካ በከፍተኛ ደረጃ በላቀ መጠን ይዛ መቀጠል የምትፈልገውን የሃይቴክ ኢንዱስትሪ እንድትጠብቅ እድል የሚፈጥርላት ተብሎ ታይቷል። በሌላ በኩል ደግሞ በኃይል ዘርፍ ላይ ቬንቸር ግሎባል የተባለው ኩባንያ 18 ቢሊዮን ዶላር ኢንቨስት በማድረግ በተፈጥሮ ጋዝ ላይ ሊሰማራ መሆኑ የሚጠቀሰው ነው። በአውቶሞቲቭ ዘርፉና በሌሎችም ዘርፎች በተለይ ሆንዳን ጨምሮ ቀላል የማይባሉ የቻይና ኩባንያዎች ከ400 ቢሊዮን ዶላር ያላነሰ ኢንቨስት እንደሚያደርጉ ለዶናልድ ትራምፕ ቃል ገብተዋል። ዶናልድ ትራምፕ በክሪፕቶ ጉዳይ ላይ ለስለስ ያለ አቋም መያዛቸው እና ትራምፕ ኮይን የሚለውን ጭምር ይፋ ማድረጋቸው ዶናልድ ትራምፕ የተሻለ የኢኮኖሚ እይታ አላቸው ካስባሉላቸው ነጥቦች አንዱ ናቸው። እሳቸው ያቋቋሙት የአሜሪካን መንግስት ብክነት የሚከላከለው ዶጅ የሚባለው ወይንም ደግሞ የመንግስት ውጤታማነትን የሚከላከለውና እነ ኤለን መስክ የሚመሩት ተቋም 160 ቢሊዮን ዶላር የአሜሪካ መንግስት ያልተገባ ወጪን አድነዋል ተብሎም እየተጠቀሰለት ነው የሚገኘው። ከዛ በተጨማሪ ዶናልድ ትራምፕ በገቧቸው ቃሎችና ባሳያቸው የኢኮኖሚ እንቅስቃሴዎች የሥራ አጥነት ቁጥር መቀነሱን፣ የኢኮኖሚ እድገት አንድምታው ከፍ እንዲል እና ግምቶች እንዲሻሻሉ ማድረጉ ይጠቀስላቸዋል። በነገራችን ላይ ዶናልድ ትራምፕ በመካከለኛው ምስራቅ ይህንን ጉብኝት ሲያከናውኑ እጅግ ስመጥር የሆኑትን የአሜሪካ ኩባንያዎችና እነ ኤለን መስክን ጨምሮ በርካታ ቢሊዮነሮችን ይዘው ነበር ወደ ስፍራው ያቀኑት። እናም አሜሪካ እንደ ሀገር ካገኘችው ኢንቨስትመንት ባልተናነሰ ኩባንያዎች የተለያዩ ስምምነቶች ፈርመው እንዲመጡም እድል የከፈተ ነው። እናም ዶናልድ ትራምፕ ዲል ብሬከር ብላችሁ ጥሩኝ ወይንም ስምምነት ፈጻሚው መልካም ነገሮችን አምጪ ብላችሁ ጥሩኝ እያሉ አሁንም እየተናገሩ ነው። የመካከለኛው ምስራቅ ሀገራትም አዳዲስ የኢንቨስትመንት መስኮችን በአሜሪካ በመሰማራት ከአሜሪካ ጋር ያላቸውን ወዳጅነት መንግስታቸው ዲሞክራሲያዊ ነው አይደለም የሚለውን ትችት ተትቶ ጠንካራ ፖለቲካዊ አጋርነት ለመገንባት የሚያስችላቸው ነው። ከሁሉም በላይ በጂኦፖለቲክሱ ላይ የራሱን አንድምታ የሚያሳርፍ ጉብኝት ተደርጎ ሊቆጠር ይችላል። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬዲዮ ያደምጡታል። በድረ ገጻችን በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሱት የደውል ምልክቱን ይጫኑ።